ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ። ወደ እኔ ቤት ክፉ አይንካችሁ። ያሰባችሁበት ድረሱ። የማታ እንጀራ ይስጣችሁ። በስራችሁ ስኬታማ ሁኑ። ያላገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይስጣችሁ። ያገባችሁ ፈረሃ እግዚአብሔር ያደረበት ትዳር ይሁንላችሁ። ዘራችሁ ይባረክ። በልጅ ተባረኩ። ፈርሃ እግዚአብሔር ያደርበት ትዳር ፈርሃ እግዚአብሔር ያደርበት ልጅ ይስጣችሁ። አይሳካም፣ አይፈታም፣ አይሆንላችሁም የተባለ ህልማችሁ ይሳካላችሁ። መድኃኔዓለም መቤቴ ማርያም ታሳካላችሁ። ቅዱስ ሚካኤል፣ ቅዱስ ገብርኤል መላኩ ቅዱስ ገብርኤል ከጎናችሁ ከፊታችሁ ይቅደም። ቅዱስ ሚካኤል በክንፈ ረድኤቱ እየጠበቀ ከፊታችሁ ከኋላችሁ ይሁን በነገሮቻችሁ ሁላም ቤቴ ቅድስት ድንግል ማርያም ከፊታችሁ ቀድማ ታሳካላችሁ ውድና የተከበራችሁ ቤተሰቦቼ ዛሬ ጅላችሁ የመጣሁት አጠርና ቀለል ያለች ነገር ናት የአንጀት ካንሰር ምንድን ነው የሚል ነው ለራስ ያንቤዩና ምስት ብዬበት ደስ ካለኝ ነገር ነው ጅላችሁ የምመጣው እንግዲህ አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳረሱ ነባሮቹ ላይክ በማድረግ ቪዲዮውን ጀምሩት አንጀት ካንሰር ምንድን ነው? አንጀት ካንሰር በዓለም ላይ በብዛት ከሚከሰቱት ካንሰሮች መካከል አንዱ ነው። ነገር ግን በወቅቱ ከታየና ከተገኘ በሕክምና ለውጥ ሊያመጣ የሚችል በሽታ ነው። የአንጀት ካንሰር በትልቁ አንጀት ላይ የሚከሰት ካንሰር ሲሆን በመጀመሪያ እነ አነስ ባሉ እና በኋላ ካንሰር ሊሆን የሚችሉ አባጮች ይጀምራሉ። አንጀት ካንሰር ምልክቶቹ ምንድን ናቸው? የአንጀት ካንሰር ምልክቶች በመጀመሪያ ምንም አይነት ምልክት ሊያሳይ አይችልም። ለዚህም ቅድመ ምርመራዎችን በጊዜ በማድረግ እጅግ አስፈላጊ ነው። ነገር ግን ካንሰሩ ሲያድግ ምናልባት የሚታዩ ምልክቶች እነዚህ ሊሆኑ ይችላሉ ማስቀመጥ ወይንም ድርቀት፣ ደም የቀላቀለ ሰጋራ ወይ፣ ክብደት መቀነስ፣ የሆድ ምቾት መንሳት፣ የሆድ ቁርጠትና የጋዝ መብዛት፣ ድካም። እነዚህ ምልክቶች ለብዙ ቀናት ከቆዩ ወይንም የተደጋገሙ ከሆነ ወደ ሐኪም መሄድ አስፈላጊ ነው። አንጀት ካንሰር ምክንያቱ ምንድን ናቸው ቢባል፣ ከሀምሳ ዓመት በላይ እድሜ በቤተሰብ የአንጀት ካንሰር ታሪክ ካለ፣ ከፍተኛ ስጋና ትንሽ ፋይበር ያለው ምግብን ማዝወተር፣ እንቅስቃሴ አለማድረግ እና ውፍረት፣ ሲጋራና አልኮል መጠጦች ወይም እንዴት መከላከል እንችላለን? በፋይበር የበለጸጉ ምግቦችን መብላት፣ ጎመን፣ ቆሎ፣ ፍራፍሬ፣ ዱቄት ያለው ዳቦ ውጤት ያለው ዳቦ ማለት፣ በየቀኑ ቢያንስ ለሰላሳ ደቂቃ እንቅስቃሴ ማድረግ፣ ሲጋራ ማቆም፣ አልኮል መቀነስ፣ መመርመር መመርመር። እባጮችን ወደ ካንሰር ከመቀየራቸው በፊት ማስወገድ ይቻላል። ክብደትንም ማስተካከል ይቻላል፣ የእግር ጉዞ ማድረግ በጣም እኔ እንግዲህ ለራሴ አንብቤው ይሆናል ብዬ አንዳንዴ ማለት ነው። ብዙን ጊዜ በህይወታችን ሳናስበው የሆነ ወቅት አስባችሁታል። ምቾት ይሰማን ይችላል። በሆድ ድርቀት የሆነ ሰገራዊ መቆራረጥ ነገር ይኖራል። እነዚህ እነዚህ ነገሮች እንደገና እንትን ፈስ መብዛት እንደ ጋዝ መብዛት ይሉታል አደል በእንግሊዝኛ እሱ እሱ ራሱ በጣም የሚያሰጋና እንትን በሚሆን ጊዜ ማለት ነው፣ እኔ ለራሴ ማለት ነው አንዳንድ ለውጦች በላይ ላይ ሳይ እንትን ላለሁኝ እከታተላለሁ፣ አያለሁ፣ ፈልጋለሁ። ምንድን ነው ችግሩ በምክንያት ነው እንዲልሆን የቻልኩት የሚለውን ማለት ነው ትኩረት ሰጥና አነባለሁ። አንዳንዴ በማነበው ነገር ደስተኛ መሆናለሁ፣ ሁለተኛም የሆነ የሚያግዘኝም ነገር ሊኖር ይችላል። እና አብሶ የአንጀት ካንሰር ከአርባ አምስት ዓመት በላይ ስንሆን ይሄ ነገር ሊከሰት ይችላል፣ መመርመር መታየት አለብን። ብዙን ጊዜ ደግሞ አንዳንዴ ችላ እንላለን አይደል? ያሁን በስራዬም በምናምን ችላ የምንበታቸው ወቅቶች አሉ። ለጤናዬ ብቻ እግዚአብሔር ያክመን፣ እግዚአብሔር ያክመን ነው የምንለው። አንደኛ መቤቴ ማርያም ጥላት ጥረንም ታክመናለች እኛ በህይወታችን አማኞች ስንሆን እምነት ሲኖረን መዳን እድላለን የማይፈወስ ሰው የለም ማለት ነው። እና ግን ይሄ በጣም ክፉ እና መጥፎ በሽታ ነው ከሚባለው በላይ ይሄ የከፋ በሽታ እንደው እግዚአብሔር ከዚህ ይሰውረን። ሆኖም ደግሞ ቅድመ ጥንቃቄ እንድናደርግ ነው ነኝን አንዳንድ ነገሮችን እኔ አንብቤ ከአየኋቸው ለእናንተም ይጠቅሟቸዋል ብዬ አስቤ ነው። ብዙውን ጊዜ አንድ ሰው በስድስት ወር አንዴ እንኳን ቼክፕ ማድረግ አለበት፣ መመርመር አለበት፣ ሙሉ ምርመራ። እኛ ባህላችን አደለም። ስንያዝ ነው የምንሄደው፣ ስንታመም ነው፣ ምግብ እምቢ ሲለን ነው። ምንሆንም ምቸት አልተመቸንም የሚለውን አናስብም። ምግብ ስናቆም ብቻ ነው እኛ ወደ ሐኪም ቤት የምንሄደው፣ በቃ ምግብ ስናቆም። ያ ምግብ አቆመ ማለት አንድ ሰው መኖር የመኖር ጊዜያቱ ትንሽ ጥቂት ቀናት ሲቀሩን ማለት ነው ለመሞት። እና በእኛ በሀገራችን የተለመደ አይደለም። ቢያንስ እንኳን የአበሻ መድኃኒት ጠጥተን የአበሻ መድኃኒቶችን ተጠቅመን ራሳችን ማገዝ የምንችልበት ደረጃ ላይ እንኳን ሆነን አንሄድም በቃ ሬዛ ካልተነሳን እና ውድና የተከበራችሁ ቤተሰቦቼ፣ ብዙውን ጊዜ አንዳንድ ምልክቶች ስታዩ ችላት በሉ ብዙ ምልክቶች ማለት ነው። እግዚአብሔር አይጣል አብሶ ከዚህ በሽታ ይሄ በሽታ ላውሪውም አይስጥ ነው የምለው እኔ። በጣም ክፉ በሽታ ነው። ግን ከመድኃኒዓለም ደግሞ ሚያስ እንትን የሚል የለም። እግዚአብሔር ከፈቀደ ደግሞ መድሃን እድላለን ካመንን እንድናለን ማለት ነው። እና እግዚአብሔር ከዚህ በሽታ ይሰውረን። ግን ያው ሆኖም እንድታዩትና እኔ ለራሴ አንዳንድ ነገሮችን ሳይ ይጠቅሙኛል ካልኩኝ ነው ለእናንተ ይዤላችሁ የመጣሁትና ውድና የተከበራችሁ ቤተሰቦች እንግዲህ አንዳንዴ ብዙ ማንበብ ሙሉ ሰው ያደርጋል። እኔ ያነባለሁኝ ከም እንትን ከሚለው በላይ ማንበብ መጽሐፍ እወዳለው። ጽሁፍ አያምርም ግን ዝም ብዬ ጽፋለሁ። አንዳንድ ነገሮችን ማንበብም ደግሞ እወዳለው፣ መገልበጥ እንደዚህ ነገር እወዳለው። በጣም በጣም በጣም ባለኝ ጊዜ ራሴን እንትን አደርገዋለሁ ወደ ንባብ ንባብ ደግሞ ማለት ነው። አልችልም ብዬ ሳይሆን እችላለውን ብዬ ሳይሆን ራሴ በቃ አይምሮዬን በእንደዛ አይነቱ ነገር ውስጥ ማሳለፍ ስለምፈልግ ነው። ብዙውን ጊዜ እንደዚህ አይነት ነገሮች ለሰው ልጅ የመረጋጋት አእምሮ መታወቅ አሁን ካለንበት በስራችን ቦታ ላይ ካሉት መጥፎ ነገሮች ችግሮች ሊያድኑን ይችላሉ። እና በዛ እንደዛ አደርጋለሁ እኔ በተለምዶ እና ደስ ይለኛል። በቃ በጣም ነው የምወደው ማንበብ፣ ማንበብ እወዳለሁ። አሁን አላደል በተፈጥሯችሁ ቤት ውስጥ ስራ፣ አሁን ማን ምን ትወጃለሽ ምናምን ቢሉ የቤት ስራ፣ የኩሽና ስራ በጣም ነው የምወደው ዕቃ ማጠብ ምግብ መስራት ቤት ማስተካከል በተፈጥሮ በጣም እወዳለሁ። ልብስ ማጠብ በቃ የሆነ ጸዳ ያለ ነገር እፈልጋለሁ በተፈጥሮ ማለት ነው። እንዲህ አይነት ነገሮች አሉኝ። በትርፍ ጊዜ ደግሞ እንደዚህ እንደ ሰው አሁን አንዳንድ ሰው ድራማ የማየት ልምድ ሊኖረው ይችላል። ላይ እችላለሁ ግን ግድ የለኝም እሱ እሱ ንባብ ግን ካየው ትኩረት ሰጥቼ ነው ማነበው። ኮመንት ማንበብ እወዳለሁ በቃ ራሴ ጽሑፎችን ጽፋ ጽሀት መጣጥፎችን ማንበብ እወዳለሁ ለማለት ነው። እና እነሱን ደግሞ በመውደዴ ለእናንተ ይጠቅማቸዋል ስል አንዳንድ ነገሮችን ለራሴ ካየኋቸው አንጻር አመጣላችኋለሁ። አንዳንዴ ምቾት አልሰማ ሲለን ሰገራ ስንቀመጥ በቃ ይሆን የተወሰነ ምቾት አልሰማ ሲለን ብንታየው ጥሩ ነው እላለሁ። ከእኔም ጀምሬ እንደዚህ አይነት ነገሮች ላይ እኔም ትኩረት አልሰጥም። አሁን ግን ከእድሜ አንጻር መስጠት እንዳለብኝ ራሴን እያሳመንኩ ነው። ካለነውበት ከስራ አንጻር እንግዲህ እግዚአብሔር ደግሞ ለፍተን ለፍተን መጨረሻችንን ያሳምረው፣ ለንስሐ ሞት ያብቃን ነው እንጂ ምን እንላለን። ውድ እና የተከበራችሁ ቤተሰቦች፣ ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ ያሰባችሁበት ድረሱ። ከእንደዚህ ከከፋ በሽታ ከክፉ ከመጥፎ በሽታ ይሰውረን። እግዚአብሔር አምላክ ሐኪም የሆነን ይዳብሰን። በሰላም ሀገራችን ለመግባት ያብቃን። ሀገራችንን ሰላም ያድርግልን። በጣም ነው የማመሰግነው። እግዚአብሔር ያክብራችሁ። ክፉ አይንካችሁ። እግዚአብሔር መላው ቤተሰቦች ከክፉ ነገር ሁላ መድኃኔዓለም ይጠብቃችሁ። መቤቴ ማርያም። እንግዲህ በሌላ ቪዲዮ መለስ ብዬ እስክመጣ ድረስ ቸር ሰንብቱ። ቪዲዮን ላይክ በማድረግ ጀምሩት። አዲስ ሆናችሁ ሰብስክራይብ አርጉ። ነባሮቹ ላይክ በማድረግ ይዩት። በሌላ ቪዲዮ መለስ ብዬ እስኪመጣ ድረስ ቸር ሰንብቱ። እግዚአብሔር ያክብራችሁ፣ ክፉ አይንካችሁ። በስራችሁ ስኬታማ ሁኑ። ዘራችሁ ይባረክ።